ኑሐሚን ያለችበት ቤት በአጋጣሚ በሰራተኛ መልኩ ሁና ኤደን ትመጣለች። እሷ ሳሎን እያስተካከለች ያለ ኤደን ከዋና ከባለቤቷ ጋር አብራ መጣችና ና ይህንን ሚስጥር እውነት ባለቤትየዋ አታቅም። ግን ደግሞ ስንደገባች ኑሐሚን ስታያት በጣም ደንግጣ ስለነበር ቆይ እዚህ ምን ልትሰሪ ነው የመጣሹ? ስትላት እንዴ ቆይ ምን ማለት ነው? አንቺ ግን ቆይ ለማንኛውም አሁን የሰራተኛው ክፍል አሳያት ምክንያቱም ሰራተኛ ነች ተቀጥራ ነው የመጣችው ስትል ምን ደግሞ ምን አስበሽ ነው እየመጣሹ እዚህ ምን ልትሰሪ ነው ስትል ትናገራታለች ቆይ እናንተ ትተዋወቃላችሁ እንዴ የእሷ እህት ነች የተባለችው አንችነች እንዴ ስትላት አዎ ነኝ ግን እህቴ አይደለችም በምንም አንገናኝም የአባቴ የሚስቱ ልጅ ነች ስትል ትናገራለች ኤደንም አዎ ቤተሰብነን እህትማማቾች ነን። ግን ደግሞ ያው እነሱ ሲወጡ እኔ ከናቴ ጋር ቀርቼ ነው ስትል፣ ዊ ነው እንዴ ለማንኛውም አሁኑ መኝታ ቤቱን አሳያት ስትል ትናገራታለች። አንቺ ይውልሽ ነግሬሻለሁ፣ አብራችሁ ነው የምሰሩት። ከእሷ ጋር ሰራተኛ ነሽ? ውይ ኑሐሚን፣ እኔ እኮ ቤት እመቤት መስለሽ ነበረ። ለካ ግርድና ነው እንዴ መተሽ የገባሽ ስትል ትናገራታለች። በዛን ሰዓት ኑሐሚን ለማንኛውም ተጠንቀቂ ኤደን ለምን እንደመጣሽ በደንብ ገብቶኛል ስትል ታስጠነቅቀታለች እንግዲህ የምትሰሪ ከሆነ እዚህ ቤት አርፈሽ ሰጥ ለጥ ብለሽ ነው የምትሰሪው ስትል ችግር የለውም እሱን እየዋልን እያደር የምናይ ይሆናል ትላለች ግን ደግሞ የኤደን እዛ ቤት መምጣት ለኤርሚያስም ግራ አጋብቶታል እውነት ይህን ነገር እያመጣችው ማናት እንዴት ልትመጣቸው አለች ይሄ ነገር የኑሃም ፍቅረኛ መሆን አለበት። ይህንን ወደዚህ የላከቻት ይችል ልጅ ሲል ብቻውን ቁጭ ብሎ ያስባል። እንጂ ኤደን እዚህ ቤት እንዴት ልትገባ ትችላለች? በፍጹም ኤደን እዚህ ቤት አትመጣም። ግን እያመጣቻት አምራን መሆን አለበት። አምራን ነች። ይህ ነገር ኑሐሚን እንድትከታተላት እዚህ ቤት የላከቻት ሲል ብቻውን ያወራል። እናም አምራን ጋር ደውሎ እንገናኝ ይላትና አምራን ያናገራታል። ኤደንን እዚህ ቤት እንድትገባ አንቺ ንሽ ላክሻት፣ ያንቺ እጅ አለበት። ያንቺ እጅ ካለበት ግን እገልሻ አለው። እውነቴን ነው ምልሽ፣ በኑሃሜን ላይ ምንም ነገር እንዲደረግ እንዲፈጠር አልፈልግም። ኑሃሜን ምንም ነገር እንድትጎዳ አልፈልግም ይላታል። እኔ ስለምትላት ልጅ እማቀው ታሪክ የለም፣ ባክን ምንም ነገር አትበለኝ ስትለው፣ በፍጹም አላምንሽም። ይህ ነገር ከአንቺ ውጭ ሌላ ማንም ሊያደርገው አይችልም ይላታል። አምራም ግራ ተጋብታ ግን ቆይቼ የምትላልጅ አልገባችኝም። እኔም የማውቀው ነገር የለም እውነቴን ነው ነግሬሃለሁ፣ ስትለው እሺ፣ በጣም ጥሩ፣ አሁን ውረጂ ከመኪና ላይ ይላትና ኤርሚም ከመኪና ስትወርድለት ወደ ቤት ይመጣል። እናም ኤደንን ወደ እሱ አጋጣሚ ስትሄድ ያገኛትና ስሚ፣ ይኸውልሽ ኤደን፣ አንቺን በደንብ ጠንቅቄ አውቅሻለሁ። እዚህ ቤት የመጣሽው ያለ ምክንያት አይደለም የመጣሽበትን ምክንያት ይልሽ ማንም የላክሽ ማንም የሚያገባኝ ሆነ የሚመለከትሽ ነገር የለም። ስለኔና ስለ ኑሐሚን ግንኙነት አንድ እናገራለሁ ብቴ እገልሻለሁ። ሲኦል ነው የማደርግብሽ። ህይወትሽን አንቄ ነው የምገልሽ። ማንንም አልፈራ። ሁለተኛ ደግሞ ኑሐሚን የሆነ ተንኮል እሰራ አባታለሁ ብለሽ ብታስቢ በህይወትሽ ፍረጅ። እንደዚያ አንገሽን አንቄ ነው ህይወትሽን ሲኦል የማደርገው ይላታል። እሷም እኔ ምንም የማደርገው ነገር የለም እኔ ስራ ነው የመጣሁት። ደላላ ቤት ሄድኩኝ ከደላላ ነው ለትዬ ሰጠኝ ደላላው። ስለዚህ እኔ የማቀው ነገር የለም። ስመጣ ግን እንደጠበቁት አይደለም። አዎ ኑሐሚን እዚህ አግኝቻታለሁ። ስለዚህ እኔ የማቀው ነገር የለም። እባክህ ኤርሚያስ ትለዋለች። አንቺን ጠንቅቄ አውቃለሁ። ሳትሰረቁ ተሰረቅን ብላችሁ ብር የተቀበላችሁ ሰዎች ናችሁ፣ እናትና ልጅ። ስለዚህ ውልሽ ይላታል። እሷም በጣም ትናደድና እሺ ይቅርታ ብላው ወደ ውስጥ ትገባለች። ወደ ውስጥ ከገባች በኋላ እናም ኤደን ለእነሱ ነግራቸው ነበረ ከአቶ ተሰማ ጋር እንደተጣሉ ምክንያቱም ከተሰማ ጋር ከተጣሉ በኋላ እነሱ ቤት ተከራይተው ሲወጡ ግን ቤቱን በዳስ ይዞባቸው ስለነበር እነሱ ጎዳና እንደሚኖሩ ለጓደኛውና ለባለቤቱ ታይና ግራ ስለነበር የአቶ ተሰማ ጓደኛም በቃ መታረቅ አለባችሁ እና ይቅርታ በዩ አባትሽን፣ ይላታል። እናም ሳሎን ቁጭ ብሎ አቶ ተሰማም ከጓደኛው ጋር እያወራ ያለ ኤደን ትመጣና የውሸት እያዞንበዋን እያነባች አባዬ፣ ይቅር በለኝ ይቅርታ፣ አንድም ቀን እንኳን መጥቼ ሳልጠይቅህ የኔ አባት፣ እባክህ ይቅርታ አድርግልን። እናቴም ይኸው፣ አንድም ቀን እንኳን ሳልጠይቀው እያለች እየተጸጸተች ነው። እኛም ጎዳና ላይ ነው ያለነው፣ አባቴ፣ እባክህ ይቅር በለኝ ስትል እግሩ ላይ ሂዳ ትደፋለች። እሱም የደረገችውን ሁሉ ነገር ስላወቀ ሁሉንም ነገር ስለሰማ ምክንያቱም እሱ እዛ ታሞ ተኝቶ በነበረ ሰዓት ያደረጉትን ነገር ሲያስብ ይቅርታ መጠየቅ አልፈለገም። ኑሐሚንም ብር ሳት ሰርቃቸው ብር ሰረቀችኝ ብለው ስላስከፈሉ ያን ሁሉ ቂም ይዞባቸዋል። እናም ይቅርታ አላደርግልሽም ተንሽ ከግሬ ላይ ግን እናትሽ አሁን እንዴት ናት? የት ነው ያለችው ስትባል፣ እናቴ ጎዳና ነው ያለችው ግን ደግሞ እኔ ሰው ቤት ሰርች ቢያንስ ለእናቴ የሆነ ነገር ማድረግ እንዳለብኝ ስላሰብኩ ነው እዚህ መጥቼ ለመስራት የተገደድኩት ትለዋለች። እናም እባክህ ይቅርታ አድርግልኝ ስትለው በዛን ሰት እሱም ጓደኛው ባለቤቱ ትመጣና፣ ቆይ እዚህ ቤት ምንድነው እየተካሄደ ያለው? ምን እየተደረገ ነው ያለው? እኔ ቤት ቁጭ ብዬ ስማላቀው ነገር እየተፈጠረ ነው። እቺ ደግሞ ምንድነው ከእግር ላይ ተደፍታ ይቅርታ አድርግልኝ የምትለው? ይሄ ሰውየስ ምንድን ነው? ስለዚህ እነዚህን ሰዎች ከዚህ ቤት እንድታስወጣልኝ እፈልጋለሁ ትለዋለች። እኔ ቤት የማንም የድሃ መሰብሰቢያ አይደለም ስትል፣ ጓደኛውም ብድግ ብሎ እኔ ኒጃንችን ዝናሽ ወደ ውስጥ እንግባና ኔናንችን እናውራ ይልና ባለቤቱን ወደ ውስጥ ይዟት ይሄዳል። እናም በዛን ሰዓት ኑሐሚን ትመጣለች ወደ ሳላ፣ ኑሀሜም ትመጣና ቆይ አንቺ ምን እያደረግሽ ነው? አባዬ ይቅርታ ልታደርግላት ባልሆነ አባዬ ይቅርታ ካደረክላት እኔ እናንተ አባት ና ልጅ አይደለንም። ለኤደን ይቅርታ ማለት የለብህም። ኤደን በጣም ርኩስ እና አረመኔ ነች። አሁንም ወደዚህ የመጣችው ለሆነ ምክንያት ነው። ያለ ምክንያት ወደዚህ ቤት አልመጣችሁም ትለዋለች እናም ከግሬ ላይ ተነሽልኝ፣ እባክሽ ተነሽልኝ፣ ልጄ ባክሽሽ ተነሽልኝ ይላታል። ይቅርታ ካላደረክልኝ አልነሳም ስትለው ኑሐሚን አባቴ ተነስ፣ ወደ መኝታ ቤት ልውሰድ ትልና ከተቀመጠበት አንስታ ወደ መኝታ ቤት ትወስዷለች። በዛን ሰዓት ኤደንም በጣም ትናደርና መስሎሻል፣ እኔም ከልቤ ቅርታ የምጠይቀው እንዳይመስልሽ አንቺን ወይ አባትሽን የሆነ ሰውን መጉዳት ትፈልጋለሁ፣ እዚህ ቤት ውስጥ ታይኛለሽ ትላታለች። ኑሐሚንም አባቷን ወደ መኝታ ቤት ይዛው ትሄዳልና ከዛ ተመልሳ ጋሼ ትልና ወደ በረንዳ ስትወጣ፣ ጌት አቶ ተሰማ ጓደኛም በረንዳ ላይ ቁጭ ብሎ ቁሞ ነበረ፣ ሻይ እየጠጡ እናም፣ ምነው ጋሼ ንፋስ ላይ ወደ ውስጥ አይገቡም እንዴ ስትል፣ አይ ትንሽ ንፋስ ሊቀበል ብዬ ነው ግን ቆይ ለምን እንደመጣች ይችልሽ ግን ያውቃሉ ጋሼ? ስትል እኔ ምን አውቃለሁ፣ ባለቤቴ ነች እንግዲህ እያመጣቻት፣ እኔ ምን አውቄ የማቀው ነገር የለም። እህትሽ አይደለች እንዴ? ይኸው ልጅ ልጄ፣ ይቅርታ መባባል አለባችሁ። ይቅርታ የትልቅ ሰው ምልክት ነው ሲላት በፍጹም ጋሽ ይሷን ይቅርታ የምልበት ምንም አይነት አንደበት የለኝም። በጣም መጥፎና ባለጌ ሰዎች ናቸው፣ እናትናልሽ አንድ አይነት ናቸው። ግን ወደዚህ ቤት የመጣችበት አንድ ምክንያት አለ ጋሽ የእርስዎ ባለቤት እናት ያመጣቻት የሆነ በቅርቡ ያ ያሉ በደንብ ካስተዋሉ ካልተቀደምን በእኔ ላይ ወይም በአባቴ ላይ የሆነ ጉዳት እንድታደርስ ነው ወደዚህ ቤት እያመጣቻት፣ ወይዘሮ ዝናሽ ስትል ትነግረዋለች። ምን እያሽኖኑ ኑሐሚን አልገባኝም ሲል አዎ፣ ጋሼ ለማንኛውም ሁሉንም ነገር በቅርቡ ያውታል የሆነ ነገር አስባን የመጣችው ትለዋለች። ብሱም ግራ ይጋባና ይደነገጥና ወደ ውስጥ ተመልሶ ይገባል። ምን እየተካሄደ ነው እዚህ ቤት? እናም ደግሞ የናሁም ሚስት የነበረችው እሷ ደግሞ ኤደንን ማግኘት ነብ አለብኝ ብላ ስላሰበች መንገድ ላይ ተጠብቃታለች። በአጋጣሚ ኤደን ሱቅ ተልካ ስትሄድ አእምራን ፊት ለፊት ታታጭ መሆን አለበት ብላ ኤደንን ላናግርሽ ፈልጌ ነበር እናት እንተዋወቅ፣ ትላታለች ኤደን እባላለሁ። እኔም አእምራ እባላለሁኝ። እዚህ ቤት ነው የምትሰሪው? እነ ናሁም ቤት ስትላት አዎ እዛ ነው የምሰራው። እንግዳው ሲሆን ስራ ለጥልሰ ላዘሽ ፈልጌ ነበር እዋክሽ ተባባሪ። እናም ስለ ኑሐሚን ነው የምነግርሽ ስትላት እኮ ምንድን ነው መጀመሪያ ያው ክፍያ ያስፈልገዋል፣ እንደ ስራው የስራ ማስጀመሪያ ስትላት ችግር የለውም እሰጥሻለሁ፣ ብር ችግር የለም፣ ስልክ እንለዋወጣለን ትላታለች። ኤደንም የምፈልገው ብሩን አደለ ታዳ ትልና ችግር የለውም ስለ ኑሐሚን ከሆነ ትላታለች። ስለዚህ ኑሐሚን ና ናሁም ምን እንደሚያደርጉ እንድታጣሪልኝ እፈልጋለሁኝ፣ ከማን ጋር ነው ግንኙነቷ ኑሐሚን? ምክንያቱም የኔ ባል ነው እሱ ሰው፣ እናም እሱን ግን ትፈልገዋለች እሷ እና መባክሽና አጣሪልኝ፣ ስትላት ችግር የለውም ትላታለች። እናም ትገባና ለወይዘሮ ዝናሽ የሆነች አምራን የምትባል ሴት እኮ ስለ ኑሀሜንና ስለ እርስዎ ልጅ እንዳጠናላት ጠየቀችኝ። ምን ይሉኛል? ይቺ እየተረገመች ደግሞ መጣች፣ ደግሞ በዚህ መጣች። በልጄ እዩልሽ። ከኑሀሜን ጋራ ኑሀሜንና ኑሀሜን ፍቅረኛ ማሞች ናቸው፣ በጣም ነው የሚዋደዱት ብለሽ ንገሪያት፣ ከዚህ በኋላ ትላታለች እንዴት ጓደኛ ማሞች ሳይሆን ምን ቸገረሽ? አንቺ ዝም ብለሽ ለሷ እንደዚህ ብለሽ ንገሪያት።